ሰላም ጤና ይስጥልኝ። እንደምን ቆይታችኋል? የሰዓቱን ዜና ይዤላችሁ ቀርብ ያለው ከዜናዎቹ ጋር ሀሰን ሁሴን ነኝ። አብራችን ቆዩ። የ2017 ፋሲካን በቡታጅራ ሀገር አቀፍ የንግድና ትርኢት ባዛር ተከፈተ። በምስራቅ ጉራጌ ዞን ቡታጅራ ከተማ ሴቶች የልማት የጀርባ አጥንት ናቸው በሚል መሪ ሐሳብ ሀገር አቀፍ የንግድና ትርኢት ባዛር ተከፍቷል። የንግድ ትርኢትና ባዛሮ የምስራ ጉራጌ ዞን ንግድና ገበያ ልማት መምሪያ ኃላፊ ወይዘሮ ቤተልሔም ታደሰም፣ የቡታጀራ ከተማ ከንቲባ ተወካይና የንግድና ገበያ ልማት ጽህፈት ቤት ኃላፊ አቶ ሻፊ ሽፋና፣ የቡታጀራ ከተማ የነጋዴ ሴቶች ፕሬዝዳንት ወይዘሮ ላቀች ወሰኔ መርቀው አስጀምረዋል። የቡታጀራ ከተማ የነጋዴ ሴቶች ማህበር ከከተማው ንግድና ገበያ ልማት ጽህፈት ቤት በመተባበር የተዘጋጀ ሲሆን የንግድ ትርዒት ባዛሩ አስተባባሪ አሸብር ፕሮሞሽን እና ኢንቨስትመንት መሆኑንም ተገልጿል። ለ15 ቀናት የሚቆየው ይህ የንግድና ትርዒት ባዛሩም የተለያዩ የቤት እቃዎች፣ አልባሳት፣ የኤሌክትሮኒክስ እቃዎች፣ የቤት ማስጌጫዎች፣ ኮስሞቲክስ እና ሌሎችም ይገኙበታል።